በመጀመሪያም ርዕሶቹን እንሆ የህዝባዊ ወያነ ሀርነት ትግራይ ፖለቲከኞች ክልሉን ለዳግም ጦርነት ከሚዳረግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና ማሳሰቢያ እንደቀጠለ ነው። የኢትዮጵያና የኤርትራ መንግስታት የገጠሙት የፕሮፓጋንዳ ዘመቻና የሚያደርጉት ዝግጅት ሁለቱ ሀገራት ዳግም ጦርነት ሊገጥሙ ነው የሚለውን ስጋት እያናረው ነው። ለምዕራባዊ ሱዳን ግዛት ለዳርፎር ህዝብ የሚከፋፈል እርዳታ የጫኑ የተባበሩት መንግስታት ድርጅት ካሚዮኖች ተደበደቡ። ዓለም አቀፉ ድርጅት እንዳለው በጥቃቱ ሰዎች ተጎድተዋልም። የሱዳን ጦርነት ያሰደደው ህዝብ ቁጥር ደግሞ ከአራት ሚሊዮን በልጧል። የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ማጥቃታቸውን ዛሬም እንደመሰንበቻቸው ቀጥለው ውለዋል የሁለቱ ወገኖች ባለስልጣናት ትናንት እስታንቡል ቱርክ ውስጥ ያደረጉት ድርድር ውጊያውን ለማቀዝቀዝ የተከረው ነገር የለም። ዜናው በዝርዝርም የትግራይ ክልል የረጅም ጊዜ ገዢ ፓርቲ ህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲከኞች ክልሉን ለሌላ ጦርነት ከሚደረግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና የሚሰጠው ማሳሰቢያ እንደቀጠለ ነው። ከሳምንት በፊት ተቃዋሚው የትግራይ ነፃነት ፓርቲ በሰጠው መግለጫ ለአዲስ አበባና ለአስመራ መንግስታት ይወግናሉ ያላቸው ሁለት የተከፈሉት የህወሀት ፖለቲከኞች ትግራይን የጦር አውድማ እንዳያደርጓት ጠይቆ ነበረ። ሌለኛው የትግራይ ተቃዋሚ ፓርቲ ሳልሳዊ ወያነ ትግራይ ትናንት ባወጣው መግለጫ ደግሞ የህወሀት ፖለቲከኞች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ ጠይቋል። የሳልሳይ ወያነ ትግራይ ፓርቲ ሊቀመንበር አሉላ ኃይሉ እንዳሉት ከኢትዮጵያና ከኤርትራ መንግስታት የፕሮፓጋንዳ ዘመቻና ዝግጅት ሁለቱ ሀገራት ወደ ጦርነት እያመሩ መሆኑን መረዳት አይገድም ይላሉ። በመሀላቸው ያለውን ልዩነት ወደ ሌላ ወደ ኃይል ሊወስዱ የሚችሉ ፕሮፓጋንዳዎችን እየሰማን ነው። ያው በኢትዮጵያ በኩል እንግዲህ ብርጌ ለሀመዶ የሚባለው ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ያደረገው ስራ እንደዚህ ይመለከታል። እንግዲህ የኤርትራ መንግስትም ከህወሀት ፕሮፓጋንዲስቶች ጋር ጽምዶም ብለው ሰሞኑን እየተንቀሳቀሱት ያለ ጉዳይ አለ። ፓርቲው አክሎ ዓላማና ጥያቄውን በሰላማዊና በሕጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ማለቱን የመቀሌው ወኪላችን ሚሊዮን ኃይለስላሴ ስላሴ ዘግቷል ዘግቧል፣ ይቅርታ። ዜና መጽሔታችን በዚህ ጉዳይ ላይ ዝርዝር ዘገባ አለው። የቀድሞ የኢትዮጵያ ሚኒስትር ዴኤታ የገዥው ከፍተኛ ባለስልጣን አቶ ታዬ ደንደዓ ዛሬ ፍርድ ቤት ከቀረቡ በኋላ ዳግም ማረሚያ ቤት መውረዳቸው ተነገረ። የአቶ ታዬ ባለቤት ወይዘሮ ስንታየሁ አለማየሁ እንዳሉት አቶ ታዬ ዛሬ ፍርድ ቤት የቀረቡት ከጠበቃቸው ጋር ሳይገናኙ ነው። ችሎት የቀረቡትም ከሌሎች ሰዎች ተገልለው ብቻቸውን እንደሆነ የአቶ ታዬ ባለቤት አስታውቀዋል። አቶ ታዬ ዛሬ በቀረቡበት በልደታ ከፍተኛ ፍርድ ቤት ከሀገር ለመውጣት ሙከራ ሲያደርጉ እንደተያዙ ክስ እንደቀረበባቸውም ከአቶ ታዬ መረዳታቸውን ባለቤታቸው አስታውቀዋል። አቶ ታዬ ትናንት በፖሊስ የተያዙት ከመኖሪያ ቤታቸው መሆኑንና ቤታቸውም መፈተሹን የአካባቢው ነዋሪዎች ጭምር እንደሚያውቁላቸው ባለቤታቸው አክለው አስታውቀዋል። ከቤቱ ከመኖሪያ ቤቱ መያዙ እዛ አካባቢ ያለው ማህበረሰብ ቤቱ ሲበረበረ የነበሩ ታዛቢዎች የአካባቢው ማህበረሰብ አይተዋል። ማን እንደተያዘም አብዛኛው ማህበረሰቡ ያውቃል። ከመኖሪያ ቤቱ ከመኝታ ቤቱ ይዘውት የወጡት ግን ሲሸሽ ነው ያገኘነው በሚል ተፈርጇል ማለት ነው። የሚሸሽበት ብዙ አጋጣሚዎች ነበረ። ስድስት ወር ቤት ተቀምጧል። ሲከራከርም ነበረ። የፌዴራል ጠቅላይ ፍርድ ቤት ትናንት አቶ ታየ ደንዳአ ከዚህ በፊት ነፃ የተባሉባቸውን ሁለት የክስ ጭብጾች በመሻር እንዲከላከሉ ካዘዘ ከሰዓታት በኋላ አስር ሰዓት ግድም በኢትዮጵያ አቆጣጠር ከመኖሪያ ቤታቸው ተይዘው መታሰራቸውን ጠበቃቸውና ቤተሰቦቻቸው አስታውቀዋል። የሱዳን ፈጥኖ ደራሽ ጦር በከበባት የአልፋሻር ከተማና አካባቢው ለሚኖረው ሕዝብ የሚከፋፈል እርዳታ የጫኑ መኪኖች መደብደባቸውን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው የዓለም የምግብና የሕፃናት መርጃ ድርጅቶች የላኩትን እርዳታ የጫኑ በርካታ መኪኖች ትናንት አልኮማ ከተማ እንደቆሙ ተደብድበዋል። የዓለም የሕፃናት መርጃ ድርጅት ቃል አቀባይ ኤቫ ሂንዲስ በጥቃቱ በርካታ ወድተዋል ከማለት በስተቀር የጉዳቱን መጠን የተጎዱትን ሰዎች ቁጥርም ሆነ ጥቃቱ የተፈጸመውን የወገን በትክክል አልተናገሩም። በተያያዘ ዜና የሱዳን ሰብአዊ ቀውስ ሲበዛ አሳሳቢ ደረጃ ላይ መድረሱን የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ አስታወቁም። የሱዳናዊ ብሪታንያዊ ቱጃር ሞ ኢብራሂም ድርጅት ማራኬሽ፣ ሞሮኮ ላይ ባዘጋጀው ድግስ ላይ የተናገሩት የብሪታንያ ውጭ ጉዳይ ሚኒስትር የሱዳንን ቀውስ በአሁኑ ወቅት በዓለም ብዙ ትኩረት የተነፈገው ብለውታል። የሱዳን ቀውስ ከሱዳን የሚወጣው ቀውስ በአሁኑ ወቅት ከዓለም እጅግ የከፋው የሰብአዊ ቀውስ ነው። በጣም በጣም የሚያሳስብ ጉዳይ ነው። ስለ ቀውሱና ደረጃው በዓለም በተለይም በምዕራቡ ዓለም ያለው ግንዛቤ የሚቃረን የተሳከረ በቅጡ ዓለማዊ ተላዋይነት የሚንጸባረቅበት ነው። የቀድሞዋ የሱዳን ቅኝ ገዢ ሚኒስትር ዴቪድ ላሚ የሱዳንን ቀውስ ለማቃለልና ለረሃብ የተጋለጠውን ሕዝብ ለመርዳት ያለመጉባኤ ባለፈው ሚያዝያ ለንደን ውስጥ አስተናግደው ነበረ። ጦርነት ሁከትና ራቡ ግን አሁንም እንደቀጠለ ነው። የተባበሩት መንግስታት ድርጅት ዛሬ እንዳስታወቀው ጦርነቱን ሽሽት ከሱዳን የተሰደደው ህዝብ ቁጥር ከአራት ሚሊዮን በልጧል። አጠቃላይ ተፈናቀውም ከ13 ሚሊዮን በላይ ነው። ይህ ዶቼ ቬለ ነው። እስጳኝ ከአንድ የእስራኤል የጦር መሳሪያ አምራች ኩባንያ ቅርንጫፍ ጸረ ታንክ ሚሳይል ለመግዛት የነበራትን ውል ሰረዘች። የስፓኝ መንግስት እዚያው እስጳኝ ከሚገኝ የእስራኤል ኩባንያ ቅርንጫፍ የ325 ሚሊዮን ዶላር ጸረ ታንክ ሚሳይል ለመግዛት ተዋውሎ ነበረ። ይሁንና የእስራኤል ጦር በጋዛ ፍልስጤማውያን ላይ የሚወስደውን እርምጃ በመቃወም ውሉን መሰረዙን የስፓኝ መከላከያ ሚኒስቴር አረጋግጧል። በተያያዘ ዜና ጀርመን የጋዛው ጦር ወዲህ ለእስራኤል የ554 ሚሊዮን ዶላር ጦር መሳሪያ መሸጧን የጀርመኑ ዜና አገልግሎት ዴፒአ በምህፃሩ ዘግቧል። የጀርመን ፖለቲከኞችና ተንታኞች ሰሞኑን ጀርመን ለእስራኤል ጦር መሳሪያ መሸጧን ታቁም አታቁም የሚል ክርክርና ውይይት ገጥመዋል። የጀርመኑ ግዙፍ የአየር መንገድ ኩባንያ ሉፍታንዛ በበኩሉ ከእና ወደ እስራኤል የሚያደርገውን በረራ ለተጨማሪ ሳምንት አቋርጧል። ዲፒኤ እንደዘገበው የኦስትሪያ የብራስልስና መንገዶችንና ኦይሮ ዊንግስ የሚያስተዳድረው ሉፍታንዛ በረራውን ያቋረጠው በጸጥታ መታወቅ ምክንያት ነው። የእስራኤል ጦር የጋዛ ሰርጥ ፍልስጤማውያንን መግደል ማሰቃየትና ማስራቡን ግን ዛሬም እንደቀጠለ ነው። የእስራኤል ወታደሮች እርዳታ በሚጠብቁ ፍልስጤማውያን ላይ ተኩስ ከፍተው በትንሹ ሀያ ሰባት ሰዎች ገድለዋል። አዣንስ ፍራንስ ፕሬስ የአደጋ ሰራተኞችን ጠቅሶ እንደዘገበው አሜሪካ የምታከፋፍለውን እርዳታ ለመቀበል ዓለም በተባለው የራፋህ ቀበሌ በተሰበሰቡ ፍልስጤሞች ላይ የእስራኤል ወታደሮች ተኩስ ከፍተው ሀያ ሰባት ሰዎች ገለዋል። ሌሎች ዘጠና አቁስለዋል። የእስራኤል ወታደሮች እርዳታ የሚጠብቁ ፍልስጤማውያንን ልጅ ከአዋቂ ደካማ ከጠንካራ ሳይለዩ ሲገሉ ባለፉት ጥቂት ዕለታት ውስጥ የዛሬው ሶስተኛቸው መሆኑ ነው። የእስራኤል ጦር በሌሎች የጋዛ ከተማና አካባቢዎች ላይ በከፈተው ጥቃት ደግሞ አስራ ዘጠኝ ሰዎች ገድሏል። ዛሬ የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ዛሬ ሲያጠቁ መዋላቸውን አስታወቁም። የዩክሬን የስለላ ድርጅት እንዳስታወቀው የሩሲያን ዋና ግዛት ከክሪሚያ ጋር የሚያገናኘውን ድልድይ በቦምብ አጋይቶታል። ሩሲያም እንደ ግሪጎሪያኑ አቆጣጠር በ2014 ከዩክሬን ቀምታ የሩሲያ ግማደ ግዛት አካል ያደረጋቻት ክሪሚያን ከዋናው የሩሲያ ግዛት ጋር የሚያገናኘው ረጅም ድልድይ ከዚህ ቀደምም ሁለቴ በዩክሬን ቦምቦች ተመት ነበረ። የሩሲያ ጦር በአንጻሩ ሱሜ በተባለው የዩክሬን ግዛት የሚገኝ አንድ መንደር መቆጣጠሩን አስታውቋል። ጦሩ በተኮሰው ከባድ መሳሪያ ሶስት ሰላማዊ ሰዎች መገደላቸውን ዩክሬን አስታውቃለች። አዲስቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት አናሌና ቤርቦክ የዓለም አቀፉን ድርጅት ሥራና አሰራር ለመለወጥ ቃል ገቡ። የቀድሞዋ የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ለዓለም አቀፉ ድርጅት ፕሬዝደንትነት ተመርጠዋል። ቤርቦክ ከተመረጡ በኋላ ባደረጉት ንግግር ዓለም አቀፉን ድርጅት የሰላም የልማትና የፍትሕ ጥያቄዎችን ለመመለስ በሚረዳ መልኩ ዳግም ለማደራጀት ቃል ገብተዋል። ጠንካራ በሰፊው አላሚና ከባድ ውሳኔዎችን ማሳለፍ ቢገባንም የዩኤን ሰማንያ ያ ሀሳብ ወጪን መቀነስ ብቻ አይደለም። የጋራ ግባችን ጠንካራ፣ ውጤት ተኮር እና ዓላማውን የሚያሳካ ድርጅት መፍጠር ነው። ድርጅቱ መሰረታዊ ዓላማውን ገቢር ማድረግ አለበት። የምንፈልገው የተባበሩት መንግስታት ድርጅት ለሰላም፣ ለልማትና ለፍትህ የሚጥር መሆን አለበት። በእርቦክ በሰማንያ ዓመቱ የተባበሩት መንግስታት ድርጅት ታሪክ አምስተኛዋ ሴት የጠቅላላ ጉባኤ ፕሬዝደንት መሆናቸው ነው። ይህ ዶችቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የህዝባዊ ወያነ ሓርነት ትግራይ ፖለቲከኞች ክልሉን ለዳግም ጦርነት ከሚዳረግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና ማሳሰቢያ እንደቀጠለ ነው። የኢትዮጵያና የኤርትራ መንግስታት የገጠሙት የፕሮፓጋንዳ ዘመቻና የሚያደርጉት ዝግጅት ደግሞ ሁለቱ ሀገራት ዳግም ጦርነት ሊገጥሙ ነው የሚለውን ስጋት እያናረው ነው። ለምዕራባዊ ሱዳን ግዛት ለዳርፉር ህዝብ የሚከፋፈል እርዳታ የጫኑ የተባበሩት መንግስታት ድርጅት ካሚዮኖች መደብደባቸውን ድርጅቱ አስታወቀ። ዓለም አቀፉ ድርጅት እንዳለው በጥቃቱ ሰዎች ተጎድተዋል። የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ማጥቃታቸውን ዛሬም እንደ መሰንበቻው ቀጥለው ነው የዋሉት። የሁለቱ ወገኖች ባለስልጣናት ትናንት ኢስታንቡል ቱርክ ውስጥ ያደረጉት ድርድር ውጊያውን ለማቀዝቀዝ የተከረ